ኦሪት ዘሌዋ ወያን አንድምታ ትርጓሜ ምዕራፍ ሰባት ተራ ቁጥር አንድ ወከመዝ ውእቱ ህጉ ለንስሃ የመስዋይተ ኃጢአትን ህግና ስርዓት ተናግሮ ከጨረሰ በኋላ የመስዋይተ ንስሃውን አመጣ። ማለት ስለ ንስሐ የሚሰዋውን መስዋይት ሕጉንና ስርአቱ ስርአቱንና ህጉን እንዲህ ነው አለ። ቅዱስ ውእቱ ለቅዱሳን ከመስዋይቱ የተለየው መስዋይት ከህዝቡ ለተለዩ ካህናት ነውና አለ። ከመሥዋዕቱ ሁሉ ተለይቶ ልዩ ሁኖ የሚታየው መሥዋዕት ከመሥዋዕቱ ሁሉ ትልቁ መሥዋዕት ለካህናት ብቻ የሚገባ ነው እንጂ ለሕዝቡ ሁሉ የሚገባ መሥዋዕት አይደለም አለ። ተራ ቁጥር ሁለት ውስተ መካን ሀበይ ጠብሁ ዘመሥዋዕት በህየ ይጠብህጎ ለበግ ዘንስሐ ከመዝ ያለውን በህየ ብሎ አመጣው መስዋይተ ኃጢአቱን የኃጢአቱን መስዋይት ስለ ኃጢአት የቀረበውን መስዋይት በሚሰዉበት ቦታ ላይ ኃጢአት ሰርተው በድለው ከኃጢአታቸው ተመልሰው ስለ ኃጢአታቸው ያቀረቡትን በጉን በመሰዊያው ላይ ይሰዉት አለ ወይ ክእው ደሞ ውስታው ደም ስዋዕ ደሙንም በመሰውያው ዝርያ ይርጩት ያርከፍክፉት አለ። ተራቁ ጥርሶስ ወ ኩሎ ሰብሃ ያመፅ ውሃ ቄሁኒ ወሰብሃኒ ዘይከድድ ነዋየ ውስጡ ወሰብሃኒ ዘውስተኣማዑቱ ለመስዋይቲ ይሆናል ተብሎ ከቀረበው ከበጉ የተገኘውን ስብ ሁሉ ዳሌውን፣ ሆድቃውን፣ ማለት ጨጓራውን ጨጓራውንም የሚሸፍነውን ሞራውን ከአንጀቱ ውስጥ የሚገኘውንም ስቡን ሁሉ በአንድ ላይ አድርጎ ካህኑ በመሰዊያው ላይ ያጭሰዋል። በመሰዊያው ላይ በሚነደው እንጨት ላይ አድርጎ ያጭሰው አለ። ተራቁ ጠራራት ወክሌሆን የሆን ኩለያቲሁ ወሰባ ዘላይል የሆን ወዘላይል ጸራኢቱ ሁለቱን ኮላሪቶቹን በላያቸ በኮላሪቶቹ ላይ ያለውን ስብ ሁሉ በጭቅናው ላይ ያለውንም ስብ ሁሉ በመሰዊያው ላይ በሚነደው እንጨት ላይ ያኖረዋል። ወከብዶ እንተ ትንስ ምስለ ኩሌያቲሁ ይመትሮ ካህን ካህኑ ግልገል ጉበቱን ከሁለቱ ኩላሊቶቹ ጋር አድርጎ በመሰዊያው ላይ ያድርገው አለ ተራ ቁጥር አምስት ወይ ወድኦ ወይ ወዲው ላይ ለምስዋዕ ቁርባን ውእቱ ዘማእዛ ሰናይ ለእግዚአብሔር ዘበእንተ ንስሓ ውእቱ። ሕዝበ እስራኤል ኃጢአት ሰርተው በድለው ወደ እግዚአብሔር ተመልሰው ያቀረቡት መስዋዕት ስለሆነ ለእግዚአብሔር በጎ መስዋዕት ያለው መስዋዕት ነውና ካህኑ በመሰዊያው ላይ በሚነት እሳት ላይ ይጨምረውና ያጭሰው አለ። ይሄ ለእግዚአብሔር በጎ መሥዋዒቱ ሆኖ የሚቀርብ አለ። ተራ ስድስት ኩሉ ተባይትም ካህናት በመካን ቅዱስ ከካህናት ወገን ወንድ ወንዱ ሁሉ በከበረ ቦታ ተቀምጠው ይብሉት አለ። ወቅዱስ ውቱ ለቅዱሳን የከበረውን መስዋዕት ከህዝቡ ተለይተው ለከበሩ ሀብተ ክህነት ለተሰጣቸው ለካህናት ነውና አለ። ተራ ቁጥር ሰባት በከመ ዘበእንተ ኃጢአት ከማሁ ዘበእንተ ንስሐኒ የንስሃው መስዋይት እንደ ኃጢአቱ መስዋይት ነው አለ። ስለ ንስሐ የሚቀርበው መስዋይት ለኃጢአት ማስተስረያ እንደ ቀረበው መስዋይት ነው አለ። ወአሃዱ ህጎሙ ለካህና ዘያስተሰሪ በእንቲያ ሆሙ ሎቱ እቱ የመስዋይተ ኃጢአትና ስለ ኃጢአት የቀረበው መስዋይትና የመስዋይተ ንስሐ፣ ስለ ንስሐም የሚቀርበው መስዋይት ስርዓታቸው፣ ህጋቸው አንድ ነው አለ። ከመሥዋዕተ ኃጢአት ሲጨስለት ከመሥዋዕተ ኃጢአት ለኃጢአት ከቀረበው መሥዋዕት በመሥዋዕቱ ላይ ጭሶለት የቀረው እንዲበላ ከመሥዋዕተ ንስሐም ጭሶለት የተረፈው እንዲበላ ስለ እነሱ የሚያስተሰርየው ካህን የተረፈውን ይብላው፣ አለ። መስዋይተ ኃጢአት ማለት መስዋይተ ንስሐ፣ መስዋይተ ኃጢአት መስዋይተ ንስሐ፣ የኃጢአት መስዋይትና የንስሐ መስዋይት የህዝቡን ኃጢአት ስለሚያስተሰርየው ለካህኑ ይሁን አለ። ተራ ቁጥር ስምንት ወለካህን ዘያበጉ መስዋይተ ሰብ ማይሰ ማይሰ መስዋይቱ ዘውእቱ ሞአሎቱ ውእቱ ዘያበጉ መስዋይተ ያለውና ዘውስተ ሶአ ያለው አንድ ወገን ነው። ዘውእቱ ሶአ ያለው አንድ ወገን ነው። የመስዋይቱ የበጉ ቁርባ የመስዋይቱ ለመስዋይት የቀረበው የበጉ ቁርበትም ለሚሰዋው ላውር አረደው ላረደው በመሰዊያው ላይ ለሰዋው ካህን ይሁን አለ። ተራ ቁጥር ዘጠኝ ወኩሉ መሷይት ዘግውር ዘለ ለኩሉ ደቂቀ አሮን እሩይ ውእቱ ለላሃዱ የተሰዋው የመጉ የመስዋይቱ ተረፍ ሁሉ ተሰውቶ የተረፈው ሁሉ ለአሮን እና ለልጆቹ ለሁሉም እኩል ለሁሉም እኩል ይሰጣቸው አለ። ተራ ቁጥር አስር ወከመ ዝውእቱ ሕገ መሥዋዕተ መድኃኒት ለያመጽው ለእግዚአብሔር ለእግዚአብሔር የሚያቀርቡት የመሥዋዕተ መድኃኒት ሕጉ እንዲህ ነው አለ ሕጉንስ ተናግሮታል ብሂሉን አልተናገረውም ነበርና ስለዚህ ደግሞ ተናገረው መሥዋዕተ መድኃኒት የሚለውም ከአባር ከቸነፈር አሊኗቸው የሚሰውት ነው ተራ ቁጥር አስራ አንድ ወለእመ በእንተ አኰቴ ታምፅኦ ያመፅእ ውስተ መስዋይተ አኰቴ ተብስተ ስንዳሌ ዘግውር በቅብ ወፀሪ ቀናይት ዘስንዳሌ ዘልውስ በቅብ ስለ ምስጋና የምስጋና መስዋይት ቢያቀር በዘይት የታበቀ በዘይት የተለወሰ የስንዴ ዳቦ ያምጣ አለ። መስዋይታ አኮቴት የሚለውም ስርዓት ተሰርቶላቸው ታምራት ተደርጎላቸው የሚሰውት መስዋይተ ነው አለ። ተራ ቁጥር አስራ ሁለት ምስለ ህብስ ዘብሁ ቁርባኖ ለመስዋይታ አኮቴት ዘመዳኒት ጸሪቀናይ ትብሎ ነበርና፣ ድነት ሊሆንበት፣ ድነት ሊደረግበት፣ ድነት ሊገኝበት ለመሥዋዕት አኮቴት የሚቀርበው ቡሆ ጨምሮ ያቅርበው አለ። ተራ ቁጥር 13 ወይ ወስድ ምን ይዋሃድም ኩሉ ቁርባኑ ሀብተ እግዚአብሔር ለካህን ዘይክ ወለውቱ ደማ አኮቴት ሎቱ እቱ ከሚሰዋውም ከመስዋይቱ ሁሉ የእግዚአብሔርን ፈንታ አንዱ የሰዋው ካህን ይውሰደው፣ አለ ተራ ቁጥር 14 ወስጋሁኒ ዘመስዋይተ አኰቴት ሎቱ እቱ። ከመስዋይተ አኰቴትም ከምስጋናውም መስዋይት የተረፈው ስጋ ለካህኑ ላሳራጊው ነው አለ ተራ ቁጥር አምስት ወበእለተ ያመጽእዎ ይበልእዎ ወአሎ ዘያተርፉ ለነግ መስዋይት መስዋይተ መድኒት፣ የድህነት መስዋይት፣ መስዋይተ አኰቴት፣ የምስጋና መስዋይት የድህነትና የምስጋና መስዋይት ነውና አያድርምና ሳያስተርፉ በሰውት በተሰዋበት ዕለት ጨርሰው ይብሉት አለ። መስዋዕቱ ተሰውቶ ለነገ ብለው እንዳያሳድሩት አለ። በዕለቱ ተበልቶ የማያልቅ ቢሆን በእሳት እንዲያቃጥሉት እንጂ ያደረውን መስዋዕት እንዳይበሉ አለ። ተራ ቁጥር አስራ ስድስት ወለም መሰዘቦ ብጻት አዘበ ፈቃዱ ያበው ቁርባኖ በእለታ አምፃ መስዋይቶ ይበልእው ወበሳኒታሂ መስዋይቱ የስለትም የፈቃዲም መስዋይት ቢሆን ግን አለ በመጣበት ቀን በማግስቱም ቢሆን በመጣበት ቀን በመጣበት ቀን በተሰዋበት ቀን በእለቱ በእለቱ ይውሉት እንጂ ሰው ተው እንዳያሳድሩት አለ። ተራ ቁጥር 17 ወለመ ተርፈም ስጋ መስዋይቱ እስከ ሳልስ ዕለት በእሳት ያወይዎ ከመስዋይተ ብጻት የብጻትም መስዋይት ከመስዋይተ ፈቃድ የፈቃድ መስዋይት ከመጣው በልተው የተረፈውን በማግስቱ ይብሉት ብሎ ነበር እና ከሁለተኛው ቀን ተርፎ እስከ ሶስተኛው ቀን ያደረ ቢሆን ግን በእሳት ይቃጠል እንጂ በሶስተኛው ቀን እንዳይበሉት አለ። በእለቱ የተሰዋውን መስዋይት በእለቱ በልተው የማይጨርሱት ቢሆን በማግስቱ ይብሉት። ለሶስተኛው ቀን የተረፈ እንደሆነ ግን ለሶስተኛው ቀን እንዳያስቀምጡት በእሳት ይቃጠል አለ። ቢቻል በዕለቱ በተሰዋበት ዕለት በልተው ይጨርሱት። በተሰዋበት ቀን ተበልቶ የማያቅ ቢሆን በማግስቱ ይብሉት። በማግስቱ በልተውት ከተረፈ ግን በእሳት ይቃጠል እንጂ በሶስተኛው ቀን እንዳይበሉት አለ። ተራቆ ጥራ ሥራ ስምንት ወለመ ሰበሉ እምውቱ ስጋ በሳለስ ስተለት እይት በሶስተኛው ቀን የበሉት እንደሆነ ግን የረከሰ ነውና ላቀረበው ሰው መስዋይት ዲነ ስሬት አገኝበታለሁ ብሎ መስዋይቱን ላመጣው ሰው እግዚአብሔር አይቀበልለትም አለ። እስከ ሦስት ቀን ድረስ ቆይቶ በሦስተኛው ቀን የሚበላ ከሆነ ያንን ሰው እግዚአብሔር መስዋይቱን አይቀበልለትም። ቢቻላችሁ እለቱን አርዳችሁ እለቱን ሰውታችሁ በልታችሁ ጨርሱ። እለቱን ካልተቻላችሁ በሁለተኛው ቀን የተረፈውን ብሉ። በሁለተኛው ቀን ባያልቅ ግን በሦስተኛው ቀን በእሳት ይቃጠል እንጂ እንዳይበላ አለ። በሦስተኛው ቀን የምትበሉት ከሆነ መሥዋዕት ያቀረበውን ሰው እግዚአብሔር አይቀበልለትምና አለ። ከመሥዋዕትም አይቆጠርለትም አለ። ምን ነው እግዚአብሔርማ፣ ሕግ ያፈረሱ ካህናቱ መሥዋዕት ላቀረብ ምን ነው ሕጉን ያፈረሱ ካህናቱ አይደሉምን? በሦስተኛው ለሦስት እስከ ሦስት ቀን የተረፈ ከሆነ በሦስተኛው ቀን እንዳትበሉ ተብለው የታዘዙ ካህናቱ አይደሉምን? ስለዚህ ካህናቱ ሕጉን ቢያፈርሱ ካህናቱ ሕጉን ቢያፈርሱ ሕጉን የጣሱ ያፈረሱ ካህናቱ አይደለምን? ስለምን ስለዚህ ስለምን ያቀረበውን ሰው ስለምን አይቀበልለትም አለ ቢሉ ካህናቱ እንዲጠበቁ እንዲጠነቀቁ፣ ሕዝቡ መሥዋዕት የሚያቀርቡት ኃጢአት ይሰረይልናል ብለው ነው። ስለዚህ በረከት ይሰጠናል ብለው ነውና ህዝቡም ይህን ሰምተው ኃጢአት ካልተሰረየልን በረከት ካላ ካላገኘን ለምን እናቀርባለን ብለው ገንዘብ ከመስጠት መስዋዕት ከመሰዋት እንዳይከለከሉ ብሎ እይቱ አለ እንጂ እዳው ስለ ካህናቱ ነው እንጂ መስዋይቱን ያቀረበው ሰው እዳ አይሆንበትም አለ ካህናቱ በሶስተኛው ቀን የበሉት እንደሆነ መስዋይት ላቀረበው ሰው ዜር አይቀበልለትም ያለውን ካህናቱ አብርሰዋልና በዚህ ምክንያት ሚመናንም ይህን መስዋይት አያቀርቡም በዚህም ምክንያት ካህናቱ የሚያገኙት ጥቅም ይቀርባቸዋል። ካህናቱም ጥቅም እንዳይቀርባቸው ህጉን ጠብቀው ከሁለ ቢቻል በዕለቱ ባይቻል በሁለተኛው ቀን እንዲጨርሱ፣ ወደ ሦስተኛው ቀን የተረፈውን እንዳይመገቡት ይህን ሥራ ሰራባቸው አለ። ወነፍስ እንተ በልአት እምኔሁ ይእቲ ትነሥእ ኀጢአቶ። ሦስት ቀን ካደረው መስዋይት የበላች ሰውነት ኀጢአቶ ለዛባ ነው፣ የዚያን ሰው ፍዳ ኀጢአቱን ትቀበላለች አለ። ያች ነፍስ እስከ ሦስት ቀን ድረስ የቆየውን መስዋይት የበላች እንደሆነ መስዋዕት ያቀረበውን ሰውዬ ኃጢአት እሷ ትቀበላለች የዚያ ሰው ኃጢአት በእሷ ላይ ይተላለፋል የዚያን ሰው በደል ትሸከማለች አለ ስለዚህ ካህናትም ከሁለት ቀን በላይ የሆነውን መስዋዕት የበላን እንደሆነ የሰውዳ የሰው ኃጢአት ተሸካሚ እንሆናለን ሲሉ ራሳቸውን ጠብ ራሳቸውን ለመጠበቅ ሲሉ ሕጉን እንዲያከብሩ ነው አለ። ተራ ቁጥር አስራ ዘጠኝ ወስጋኒም ከመለከፎም ኩሉ ርኩስ እይብልእዎ አላ በእሳት በእሳት ያቃጥሉት እንጂ ርኩስ ከሚያሰኘው መስዋዕት ርኩስ የሆነውን ነገን የነካውን ሥጋ አይብሉ አለ። ርኩሰት የተገኘበትን ሁሉ እንዳይበሉ ከሁለት ቀን በላይ የሆነ ርኩሰት ያለበት ነውና አለ። ወኩሉ ንጹህ ይብላ እምኔሁ እምኔሁ ለኩሉ ንጹሕ ሲል ነው ንጹሕ ከሆነው ከእለቱ መስዋዕት የተረፈውን ይብላ እንጂ ከሁለተኛው ቀን የተረፈውንስ ማንም እንዳይበላ አለ። ንጹሕ የሆነ ሰው ሁሉ ከርሱ ይብላ አለ። በዕለቱ ከተሰዋው እና በዕለቱ ተሰውቶ ከተረፈው በማግስቱ ይብላ አለ። ከሁለተኛው ቀን በኋላ በሶስተኛው ቀን ግን ማንም ምን ከዚህ መንካት እንደሌለበት አስጠነቀቀ። ተራ ቁጥር 20 ወነፍስ እንተ በላተ ምእቱ ሥጋ ዘመሷይ ተመድኃኒት ዘእግዚአብሔር እንዘርኩስ ላይሌሁ ለትደምሰሲቲ ነፍሰ ምዝባ ላይሌሁ ለመሷይ ተመድኃኒት ነው እንተበላአትና ይእቲ ነፍስ ያለው አንድ ወገን ነው። እንደረከሰች እያወቀች ረክሳለች። የእግዚአብሔር ድነት ከሚደረግበት መስዋዕት የበላች ሰውነት ከወገኖቿ ተለይታ ትጥፋለ። ይህም እግዚአብሔር ካዘዘው ሕግና ከሰራው ሥርዓት ወጥታ የረከሰ መስዋዕት ትበልታለችና ከወገኖቿ ተለይታ ትጥፋለ።